ሰላም እንደምን አላችሁ? ሰላም ሰላም ብያቸዋለው። ላይቭ ሴሽን እስቲ በእረፍት ሰዓታችን ለመግባት ነው። እንደተለመደው ጥያቄ ካላችሁ በኮመንት ታስቀምጡ እና ጥያቄዎችን ዲስክስ እያደረግን የምንሄድ ይሆናል። ሰላም እንደምን አላችሁ። በረብት ሰዓት እንግዲህ ወደ ላይቭ ሴሽን ገብቻ ያለው። ጥያቄ ካላችሁ ታስቀምጣላችሁ፣ ድስኬስ እያደረግን እንሄዳለን። ለተወሰነች ደቂቃ እንግዲህ የምታነሱት ጥያቄ የትኛውንም አይነት ጥያቄ ከጤና ጋር የተያያዘው ልታነሱ ትችላላችሁ። ኮመንት ላይ ታስቀምጦና ድስኬስ እናደርጋለን። ስለዚህ በእናንተ ጥያቄ ነው የምመራው ማለት ነው። ጥያቄዎቹ እንዳልኳችሁ የትኞችንም ጤና ችግሮችን ማንሳት ትችላላችሁ። በተለይ ደግሞ ስኳር በሽታ፣ ሌሎች ተላላፊ ያልሆኑ ጤና ችግሮች፣ እንዲሁም ደግሞ ሌሎች ውፍረት መቀነስ፣ መጨመር ጋር የተያዙ ሀሳቦችን ማንሳት ትችላላችሁ። ለተወሰነች ደቂቃ ለመቆየት ነው የገባት። ምሳ ሰዓት ነው። ስለዚህ ጥያቄ ካላችሁ በኮሜንት አስቀምጣላችሁ ማለት ነው። አይ ዶንት ሴ ኢት እስኪ ኮሜንት ላይ ኮመንት ቦክሱ አልመጣ ብሏል። ምናልባት አንድ ኬት እያያችሁ እንደሆነ ኮሜንት ላይ የተወሰነ ነገር ጻፉና የሚወጣ ከሆነ ቼክ አደረገዋለሁ። ምናልባት እዚህ ጋር ቻት ቦክሱ አልመጣ ብሎኛል ማለት ነው። መስመር ላይ ያላችሁ የተወሰነ ነገር ብትጽፉልኝ አሪፍ ነው። ኦኬ ታንኪዩ፣ ነጻነት፣ ቦክሱ አለ ማለት ነው። ስለዚህ ነጻነት ዮሐንስ ቻት ቦክስ አለ ማለት ነው። ሰ ጥያቄ ካላችሁ ማንሳት የምትፈልጉት ነገር ካለ ማንሳት ትችላላችሁ ዲስኬስ እናደርጋለን ማለት ነው። ብዙ ጊዜ እንግዲህ የምናወራው ስለ ስኳር በሽታ ስኳር በሽታ መቀልበስ መቆጣጠር ነው። የምናወራው ስለ ስኳር በሽታ ለምንድን ነው የምናወራው? ከዚህ በፊት በተደጋጋሚ ነግሬያቸዋለሁ። ስኳር በሽታ ብዙ ነገሮችን ስለሚዳስስ አመጋገብን ይዳስሳል ሌሎች ጤና ችግሮችን ውፍረትን ይዳስሳል ለምግፊትን ይዳስሳል የደም ቅባት መጠን ችግርን ይዳስሳል ጉበት ቅባት መያዝ ችግርን ይዳስሳል። ብዙ ሜታቦሊክ ችግሮች ከስኳር በሽታ ጋር ተያዥነት ያላቸው ስለሆኑ ስለ ስኳር በሽታ ነው የምናወራው እንጂ ስኳር በሽታን ምክንያት በማድረግ ሌሎች ነገሮችንም ዲስኬስ ማድረግ እንችላለን ማለት ነው። ለዛ ነው ጥያቄ ያላችሁ ካላችሁ ማስቀመጥ ትችላላችሁ። ዲስከስ እናደርጋለን ማለት ነው እንግዲህ አሁን ብዙ ሰው ስለ ስኳር በሽታ ያስተምራል በሶሻል ሚዲያ በተለይ በቲክቶክ ብዙዎችን እናያለን ግን አንዳንድ የተሳሳቱ መረጃዎችንም የሚያቀብሉ ብዙ ሰዎች አሉ መጠንቀቅ ይኖርባቸዋል በጣም ሴንሴቲቭ ኢሹ ነው ስኳር በሽታ የሚሰጡ መረጃዎችን በጥንቃቄ ካልወሰዳችሁት ችግርም ጉዳትም ሊያስከትል ይችላል ማለት ነው። ስለዚህ በተለይ ምግብ ምርጫ ሲወሰድ የሱካር በሽታ አይነታችሁን ለይታችሁ ከሱካር በሽታ አይነታችሁ ጋር የሚሄደውን የምግብ አይነት መምረጥ ይኖርባችኋል። አመጋገብ ስትመርጡ ደግሞ ምግቡ ሱካሩን ካስተካከለ በኋላ የምግብ አወሳሰድ ወይም የምግብ አወሳሰድ ሂደቱም ይቀየራል። በደም ስኳር መጠን ወይም በተስተካከለው ስኳር መጠን ማለት ነው። ስለዚህ ለረጅም ጊዜ ወይም እድሜ ልክ የሚወሰድ አመጋገብ ስርዓት የለም። በምታደርጉት በአካል ብቃት እንቅስቃሴ እንዲሁም በደም ስኳር መጠናችሁ እየተስተካከለ አጅስት እየተደረገ የሚሄድ አመጋገብ ስርዓት ነው ያለውና ያንን ለማድረግ ደግሞ ጥንቃቄ ይፈልጋል። ብዙ እዛ ላይ ትኩረት ብታደረጉት ጥሩ ነው ብዬ አስባለሁ። ግን በጥቅሉ ብዙ ጊዜ የምታዘዙት የአመጋገብ ስርዓቶች ለው ካርቦሃይድሬት ዳይት የሚባሉት ፕሮቲን ከፍ ያለ፣ ቅባት ከፍ ያለ፣ ካርቦሃይድሬት ዝቅተኛ የሆነ ወይም በጣም ዝቅተኛ የሆነ ካርቦሃይድሬት መጠን በአጭር ጊዜ ውስጥ ለውጥ ሊያሳይ ይችላል ግን ለረጅም ጊዜ ደግሞ መጠቀም ትንሽ ሊያስቸግር ይችላል፣ ወይ አስቸጋሪ ሁኔታን ሊፈጥር ይችላል። ያንን ልብ ማለት ይኖርባቸዋል ማለት ነው። ስለዚህ በዚህ ዙሪያ ጥያቄ ካላችሁ ማንሳት ትችላላችሁ፣ ዲስኬስ እናደርጋለን። ኖርማሊ ትክክለኛ አመጋገፍ ለሱጋር በሽታ የሚባለው እጽዋትን መሰረት ያደረገ የፕላንት ቤዝ ዳይት ነው። ሴፍ የሚባለው እጅን ጊዜም ደግሞ መውሰድ የምትችሉት ፕላንት ቤስ ዳይት የሚባሉት ለምሳሌ ከአትክልት ጀምሮ ከሌጊምስ የሚባሉት ሽምብራ፣ አተር፣ ምስር ክግባቀላ የመሳሰሉትን ያካተተ ቅጠላ ቅጠሎችን ያካተተ ምግቦች ሆል ግሬን የሆኑ ጥራጥሬዎችን ያካተተ አመጋገብ ፕላንት ቤስድ የሆነ አመጋገብ ትክክል ነው ተብሎ ይወሰዳል። ረጅም ጊዜ መጠቀም ትችላላችሁ። ግን ስጋ ፕሮቲን መሰረት ያደረጉ አመጋገቦች ለረጅም ጊዜ ትንሽ ሊያስቸግሩ ይችላል። የደም ቅባት መጠን ከፍ ሊያደርግ ይችላል። አቅም ማነስ ችግር ሊያስከትል ይችላል። እነዛን መጠቀቅ ይኖርባችኋል። ነፃነት አንድ ጥያቄ ጽፋለች። አመጋገብ ሁሌ ለማስተካከል ይሞክራለሁ ግን የደም ሱካር መጠን ራንደም ብላስ ሹገር ግን ራንደም ብላስ ሹገር አፍተር ሃይ ነው። ምን ላድርግ? ራንደም ብላስ ሹገር ከፍ የማለት ችግር ከምግብ መልስ፣ በተለይ ያው ራንደም ማለት ከምግብ መልስ የምትሰሪው ነው ፋስቲንግ የሚባለው በባዶ ሆድ በትንሹ ለስምንት ሰዓት ያለ ምግብ ቆይታችሁ የምታሰሩት ነው። ይሄ ራንደም ከምግብ መልስ ከፍ የሚል አይነት ከሆነ አንደኛ የወሰድሽው የምግብ አይነት ተጽዕኖ ይኖረዋል። በተለይ ስኳር ያለው ምግብ ከሆነ ካርቦሃይድሬት ከፍ ያለው ምግብ አይነት ከሆነ የደም ስኳር መጠን ወዲያ አሁኑ ከፍ ሊያደርግ ይችላል። አሁን ብዙ ሰው በደም ስኳር መጠን፣ በክብደት ለውጥ አይቻለ የሚሉ ሰዎች የሱካር መጠናቸው አነስተኛ የሆኑ ምግቦችን በመውሰድ ነው። እነ ማናቸው? እነዚህ በተለይ ስጋ፣ እንቁላል፣ አቮካዶ የመሰሉት እነዚህ ሱካር መጠናቸው አነስተኛ ስለሆነ የደም ሱካር መጠን ከፍ አያደርግም። ስለዚህ እነዚህን ምግቦች ወይንም በጣም ሙሉ የሆኑ ጥራጥሬዎችን ሆል ግሬንስ የተባሉትን መጠቀም ሊኖርብሽ ይችላል። ለምሳሌ ገብስ የተወሰነ አሁን ከተባሉ ምግቦች ለተወሰነ ጊዜ ለሶስት ሳምንት ወይም ለአንድ ሳምንት ኮንሲስታንትሊ ካርቦሃይድሬት ሀይል ሰጪ ምግቦችን ሳታካትት ብትጠቀሚ የደም ሱካር መጠን ስፓይክ ላያደርግ ይችላል ከፍ ላይል ላይል ይችላል። የደም ሱካር መጠን ሄሞግሎቢን ኤዋንሲ ከተስተካከለ በኋላ ደግሞ ሌሎች ምግቦችን ቀስ እያለው ኢንትሮዲስ ማድረግ ይቻላል እና እዛ ላይ ደግሞ ውፍረት ካለ ቅባት ሰውነት ውስጥ ካለ ኢንሱሊን ሪዚስታንስ ካለ ከምግብ መልስ የደም ስኳር መጠን በጣም ከፍ ሊል ይችላል። ስለዚህ እነዚህን እነዚህ ነገሮችን ማስተካከል ሊኖርብሽ ይችላል። ነፃነት ማለት ነው። እንደው ምሳ ሰዓት ረፍት ልግባ ብዬ ነው የገባሁት። ብዙ ጊዜ ማታ ነበረ ላይቭ፣ ምሳ ሰዓት ላይ ነው የገባሁት። ስለዚህ ጥያቄ ካላችሁ አስቀምጡ። የተወሰነ ዲስኬስ እናደርጋለን ማለት ነው። ጥያቄ ከሌላችሁ እንግዲህ ሌላ ጊዜ ነው ድስክስ የምናደርገው። እንደ ሁኔታውን ሊፈትሽ ብዬ ነው የገባሁት ከሌላችሁ፣ ዛሬ ማታ ላይ ብገባለው በሰፊው ለረጅም ሰዓት ሚቆይ በትንሹ ለአንድ ሰዓት የሚቆይ ላይቭ ሴሽን ይኖራል። እዛ ላይ እንገናኝ። ቼክ ለማድረግ ነው የገባሁት እንዳልኳል።